ቀን ከሆነ በኋላ ያው ወደ ስራ ገባኝ። የተለያየ ቦታ ነው የእርሻ ቦታው ለራቅ ያለ ቦታ አለ፣ ውጣ ውረድ ነው። በግሬ እየሄድኩኝ ነው የምሰራው። እንደተለመደው ከብቶችን ይዤ ነው የምሄደው። ከብት እየጠበቁኝ በሬ የሌለው ሰው እርሻ የሚያርስልን ፈልጋ በሬዎቹን የእኛም በሬዎች አንድ ቀን ለእርሱ ያርስባቸዋል። ከዛ በኋላ ደግሞ ለእኛ አንድ ቀን ያርሳል። እና እሱ ሲያርስ ግዴታ እኔ ከእሱ ጋር እቆፍራለሁ ሰውየው ትንሽ አቅም ደካማ ነገር ነው እና አንዳንድ ጊዜ ሁሉ እሱ ሲያርስ በሬዎቹ እንቢ ሲሉ ያስቸግራሉ፣ እና የዛኔ እኔ ቀበል ብዬ ይዛለሁ። እርፍ ሁሉ እንዲህ እርሻ አርሳለሁ። በጣም እናደድና ማለት ነው፣ ምን አለበት ወንድ ብታረገኝ ኖሮ ፈጣሪ እላለሁ። ከአባቴ ጋር ሙልበት ቦታ ነው እና እሱን ነው ማስበው፣ ሁሌ አስታውሰዋለሁ። እሸት እየቀጠፈ የሚሰጠኝ ትዝ ይለኛል ስንዴ የምናጭድም ከሆነ ስንዴውን እሸቱን ቁርጥ ቁርጥ አድርጎ አሽቶ የሚያበላኝ ብዙ ነገር ትዝ ይለኛል ያንን እያስታወስኩ አለቅሳለሁ በጣም ማታም ደግሞ ስመለስ ያጨድኩትን ተሸከሜ ነው ማመጣ በጣም ይደክመኛል ጭንቅላቴን በጣም ያቃጥለኛል የተሸከምኩበት ያው እናቴ አልፎ አልፎ ታግዘኛለች እና የሰፈር ሰው ደግሞ አንዳንዴ ብቻዬን ስሆን ያው ያግዙኛል እንጂ በአብዛኛው ጊዜ ብቻዬን ነው የምሰራው። እኔ ወደ አጨዳ ሲሄድ ልጆች ወደ ትምህርት ቤት ሲሄዱ አለሁ ጓደኛ መጀመሪያ የዛኝ ሄደችው እነሱ አባት ኖሯቸው ነው እንዲህ የሚማሩት። አባቴ ቢኖር ኖሮ ላለውኝ፣ በቃ ሁልጊዜ ማስታውሰው እሱን ነው። ለእናቴ ትምህርቴን ያቋረጥኩትን ትምህርት ብማርስ ስራዬን እየሰራው ብማር ብያታ፣ ያለሁ እንዴት አደርጋለሁ እኔ ብቻዬን ነው ያለችኝ። ከዚህ በኋላ ለአንቺ ትምህርት ምን ያደርግልሻል? አርፈሽ ስራሽን ስሪ ያለች። ትክክለኛ የሆነ ሀሳብ ላይ ለማሰብ ራሱ ግራ ያጋባኛል። በቃ ከዛ እንጨቃጨቃለን። በዚህ መጣ አንቺ እዚያ ሄደሽ የምትውይበት ሰዓት እዚህ ጋር ብዙ ስራ ይቀራል ትላለች። አንዳንዴ አብረኝ ስትሄድ አብረን ቁጭ ብለን እያጨድን በ በፍጹም አብረን ከዋልን አንስማማም። የሆነ ነገር ፈልጊ እተነኩሳት አለውኝ። እኔ ከዛ በኋላ ምንም ቢሆን እናትሽ ነኝ ትላለች። ያለችውን ትበል ብዬ እኔ የማይባል ነገር እላለሁ በቃ የኔም ፍላጎት ባለማሟላቷ እናቴ እንደ አባቴ ባለመሆኗ የአባቴን ያክል አቅም ባለመኖሯ እናድድባታለሁ። ለእኔ ያላት ቦታ በቃ ግድ ስለማይሰጣት ምንድን ነው ሰው በልቶ ከኖረ ብቻ መኖር ነው እንዴ? እንደዚህ ነው ምላት። አንቺ ይህን እስከ መባባል ደርሰሻል እንደ ብላ በድንጋይ መታችኛ እንደ ቁጭ ባልኩበት ጎኔ ስትመጠኛ ብድግ ብያ አልቅሽ ትቻ ትሄድኩኝ። ስራው ላይ ምዛው ማለት ነው። እንደገና ደግሞ የገጠር ኑሮ አይመቸኝም ማለት ምንም አይመቸኝም። እዛ አንዳንድ ልጆች እንዲሁ መጥተው አዲስ አበባ ኖረው ሄደው እዛ ደግሞ ተመልሰው ሳያቸው አምሮባቸው ነው ማየው። እኔ ደግሞ ጸጉሬን እንዳሳድግ አይፈቀድልኝም። እንዲ ተረግጬ ነው ጸጉሬን እምቆርጠኝ። እናቴ ማን ለአንቺ ቅባት ይገዛል ለምን እንደምትለኝ እኔ አላቅም። ማን ለአንቺ ቅባት የሚገዛው እዚህ፣ ማን ስሊያጥብሽ፣ ማን ሊንከባከቡ ነው ያንቺን ጸጉር ትላለች እና ጸጉራቸውን ሳይ እዚያ አዲስ አበባ የኖሩት ልጆች መጥተው ጸጉራቸው አድጉም ሳይ እቀና አለሁ። እኔ የሳል ሄድም እንደ ብሄድ ይሻለኛል ላለሁ። ገጠር ከኖርኩ በቃ እንደዚህ ሁኜ ነው የምኖረው ላሉ። ማንንም ሰው እናቴንም ሳያት ልብሳቸውም ያስጠላኛል። በቃ እኔ ገጠር እዚህ መኖር አልፈልግም ነው። ሁሌም እየቆየ እየቆየ ሲመጣ ምናግባት የሚል ብዙ ጥያቄ ይመጣል። እኔም ፈልገውኝ ትዳር ይዤ እንድኖር ፈልገው አይደለም፣ እነዛ ወንዶቹም ቢሆን ማለት ነው። አባቴ ስለሞተ ያ የአባታችን ቦታ እርሻውን መሬቱን በእኔ ሰበብ እርሻውን ለመያዝ ነው። እናቴም ከዛ በኋላ ሴት ናት፣ ያው በጉልበታቸው እናቴ የሚገባውን ነገር እያደረጉ መሬቱን ለመውሰድ ሲሉ ነው እንደዛ የሚያደርጉት። እናቴ ምንም አትልም፣ እንዳገባ ትፈልጋለች አንደኛ ወንድ ልጅ የለም። እንግዲህ እኔ ባል ብሎ ካገባ ያው ስራ የሚሰራ ሰው ስለሆነ ስለሚሰራላት፣ ለስራውም ጭምር ስትል እኔ እንዳገባ ስለምትፈልግ ማግባት ፍላጎት እንደሌለኝ ታውቃለች እና ራሷን ጠይቋት ብላ ትመልሳለች። ሽማግሌዎች መጥተው እኔን ሲጠይቁኝ እኔ ማግባት አልፈልግም ብዬ ለሽማግሌዎቹ መልስ ሰጠዋቸው። እዚህ አልኖርም ከነጭራሹ፣ አባቴ የሞተበት ሀገር እኔ አልኖርም አልኳቸው። ከአባቴ በኋላ መኖር ለእኔ አያስደስተኝም። እና ከዛ ቦታ ለኔ ጥሩ የተሻለ ነገር አገኛለሁ ብዬ አስባለሁ። አካባቢ ላይ የሚኖሩ ሰዎች ጠብቀው ዛሬ ማናለልሽ ማናባሽ ያድንሻል፣ እስኪ አባትሽ እንደሆን ሞቷል። የባስ ከሱ መሞት ይልቅ ሰዎቹ የሚናገሩት ንግግር እኔ ያቆስለኛል። አሁን እዚሁ የሆነ ነገር ባረግሽ ምንድን ነው ማን ሊያድንሽ ነው፣ እንዲህ ምትንቀባረር ይላሉ፣ መንገድ ላይ ጠብቀው እና እንደዚህ አሉኝ እኮ አልቅሼ እየነገርኳት ደግሞ ልጅ ላወራ ወሬ ልጨነቅ እንዴት ላለች እና ድዳለው እኔ በዚህ ሰዓት ገበያ ስትልከኝ፣ ወፍጮ ቤትም ከቤት በጣም ራቅ ብለን ነው የምናስፈጨው። እና እዛ ዛ ቦታ ስትልከኝ ታጠንቅቄ ወይ ከሰው ጋር ወፍጮ ቤት የሚሄድ ሰው ጠይቄ ዛሬ ትሄጃለሽ፣ ጓደኛ ይዤ ማለት ነው። ለምን እኔ እዛ ጋ እንኳን መጥቶ እኔም ቢይዘኝ ያቺ ልጅ ካለች ወይ ጮኋ ሰው እንዲመጣ ታረግልኛለች ወይም ከሰው ጋ ናት ና ብቻዋን ስላሉ ነች። አይመቸኝም ብሎ ይተወዋል። የሚል ሀሳብ ስላለኝ ከሰው ጋር ነው የምንቀሳቀሰው፣ የትም ቦታ ሲሄድ። አንድ ቀን ከገበያ እየተመለስኩኝ ሴቶች አምስት ነን አብረን እየሄድን ጓደኞች የሆነው ወይኔ ቁጭ ብሎ ልሻል ምናምን አሉኝ። ቁጭ ብሎ እየጠበቁሽ ነው እንዴት ነው የምታመልጭ ሲሉኝ፣ ብቅ ስንል አይተውን ጉንብስ አሉ። እንዳልደነግጥና ያው እንዳላመልጣቸው ነው በቃ መፍትሄ መፈለግ ጀመርኩ። ቆሜ ፊትና ኋላ ሆነን እየ እንደዚህ ቁሙ አልኳቸው። እኔ መሀል ላይ ነበርኩኝ። ጎንበስ ብዬ ወደ ኋላ ተመለስኩኝ። ኮንጎ ጫማዬን አውልቄ በእጅ ያዝኩት። መሮጥ ጀመርኩኝ። ከዛ እንዲ ዞር እያልኩ እያዩቸው፣ እየሮጥኩ እየሮጥኩ እየሮጥኩ የሆነ ዘመድ ቤት ደረስኩኝ። ምን ሆንሽ ነው ብለው ጠየቁኝ። እዛ ስገባ ሊይዙኝ ነበር ምናምን አልኳቸው። የአባቴ እህት ናት ሴትዮዋ ከሰው ረጦች ታመልጫለሽ እንዴ? ያለች ብዙ ደስተኛ አልነበረችም። እሱ ይዞኝ እንዲህ ይተፈልግ ነበር። ታናደድኩባት ከገበያ ነው የመጣሽው ብዬ ያለችኝ፣ ውስጤ የተቀየማት ወዲያው በቃኝ አልኳት፣ አልበላም። የ የሷ ማስተሳሰብ ያው እንደ ሌሎቹ ነው። አባቴ የተለየ ነው፣ እንደዛ አልነበረም። እንዳ ሌሎቹ ሰዎች እንደሚያስቡት አልነበረም። እሱ ለሴት ልጅ በጣም ክብር አለው። ዛሬ የነበረው ነገር በቀጣዩ አመት አይኖርም። መማር ግን የተሻለ ነው። ልጅ ሁሌ እንደ ትልቅ ሰው ቁጭ አድርጎ ይመክረኝ ነበር በዚህ ጉዳይ ላይ ከዛ በጣም ተናድጄ አሁን እሺ ትሸኘኛለሽ ወይስ አትሸኘኝም አልኳት። ወይስ አንቺ ጋር እንዳድርም ፈቃደኛ አይደለሽም አልኳት። ከዛ ልጅ አላትና እሱን ጠርታ እኔ ተጠራጠርኩት ልጁን ራሱ ፈራሁት፣ እና ራስሽ ካላደረሽኝ አልሄድም አልኳት። ከዛ ራሷ ይዛኝ ቤት ሄደች። ምን ሆነሽ ነው በጣም አምሽሽ አለችኝ እናቴም ስለዚህ የተፈጠረውን ችግር ነገርኳት። ለምን እንደዚህ ለምን ተደፈርኩ የሚል ነገር እንኳን አልተናገረችም። እኔ በጣም ከፍቶኝ አዝኝ ያዘንኩበትን ነገር እንዲሆኗል ብዬ ለእሷ ስነግራት ምንም ግድ ሳይሰጣት ሲቀር እኔ እናድዳለሁ እኔ ልጁ አይደለሁም እንደ እላታለሁኝ ግን አንቺ እኔ ልጅሽ አይደለሁም እንደ ከመንገድ አምጥተሽ ነው ያሳደግሽኝ፣ እላታለሁ ሁሌም አምጫሁ ልጃሽ እንደት እንደ በቃ ሌላው ነገር እኔ የእኔ ችግር ጉዳቴን ነግሬያት ያልተናደደችበት ይሄን ነገር ስናገራት አመቼ ወለጨሽ እንዴ በአንቺ አፍ እንዲባላለሁ ትላለች። ትናደዳለች። አንድ ቀን ሲሄድ የዛኔ እንኳን ብቻውን ሆኖ ነው ተገናኘ መንገድ ላይ ጂን ያዘኝ። ለምን ትይዘኛለህ አልኩት። ዛሬ ከኔ ጋር ነው ወደ እኔ ቤት ነው የምንሄደው አለ። በጣም አናደደኝ። ምንም ይባል የአባቴን ሞት ነው ማስታወሰው አባቴ ስለሌለ ነው አልኩት። እሾ አለ። ምን የተካቡ ድንጋዮች አሉ። ዱላ ይዟል። ይጃለኝ። አልሄድም አልኩት፣ ግደለኝ እዙ እንጂ አልሄድም አልኩት። በቃ ተያያዘን። ካልጁ ጋር ጣለኝ እና በዱላ መታኝ። እጅን ይዞ እንዲህ ሲጎትተኝ በሾክ ላይ ነው ለካ የጎትተኝ፣ እዚህ ሾኩ ግሬ ውስጥ ገባ። እንደዚህ ሲጎትተኝ ስታይ የሆነች የሰፈር ሰው መጣች። ለምን ምንስ ቢሆን ትላንትናን አታስብም እንዲ አለች። አባቷን ታውቃለህ በህይወት እሱ ስለሌለ ለምን እንዲታርጋታለ ለምን ትጎዳታለህ? በለኒ ስትለቀቃት፣ እንደዚህ አድርገህ ስታስቃያት ማየት አልፈልግም። እንዲህ እየሆነችን ብትወስዳት ለሁለታችሁም ጥሩ አይደለም ብላ እሷ አዳነችኝ። ከዛ በኋላ በጣም መራራኝ። በቃ መኖር ለምንድን ነው? ከከተማ የመጣ ሰው በሙሉ ሳገኝ፣ ለወቀውም አልወቀውም፣ አዲስ አበባ መሄድ እፈልግ ነበር። እንወስድሻለን፣ በዛው ይጠፋሉ እነሱ። የሚሄዱበትን ቀን ሳይነግሩ ይሄዳሉ። የሆነ ቦታ ወይ ገበያ ምልካኝ እናቴ፣ ዛሬስ ባልተመለስኩ ላለሁ ከተማ ነው ያለችው። አክስቴ ያው የገጠር ከተማ ውስጥ ማለት የናቴ እህት እኔ አዲስ አበባ መሄድ በጣም ነው የምፈልገው አልኳት፣ ወይም እዚህ አንቺ ጋር ልሆን ልኳት፣ ከተማ ብቻ መሆን ነው የምፈልገው፣ እዚህ ልሆንና ልማር አስተምርኝ አልኳት። ስላት በቃ አዲስ አበባ ልክሻለሁ አለችኝ። ሰው አክስቴ ልጇ ልካ እኛ ጋር ልጇ አላከችው። ና በይ ነገ ተዘጋጅተሽ ልብስሽን ይዘሽ ነይ ብላሽ አልቻለኝ፣ በድብቅ ነይ ብላሽ አልቻለኝ፣ እናቴ ሳሰማ ነይ ብላሽ አልቻለኝ። እናቴን ከዛ በግልጽ ጣልኳት። ለምንሽ አለችኝ። ዲ ልብሴም አልቋል፣ ልብስ መግዛት ፈልጋ ለአንድ በግ ልሽጥ አልኳት። ያው እምቢ ብትልም ጭቅጭቅ ስለሆነ ሁልጊዜ እንዲህ ብለሽኝ ሁሌ ነው የምንጨቃጭቅና ከመጨቃጨቅ ብላ እሺ ያለች ፈቀደችልኝ። በጉን ይዘን ከልጁ ከሄድን እሸጥኩ። በጓን ዘጠና ብር ሸጭ፣ ዘጠና ብር ነው ያዝኩት። ከዛ ከቤት ስወጣ ጠዋት እያዘንኩ ነው የወጣሁት። እህቶቼን በተለይ አንዷን እህቴን ትንሿን እህቴን በጣም ነው የምወዳት እንደ እናትና ልጅ አይነት ነገር ነው አመለካከታችን የነበረው፣ እና እሷን ሳስባት ደግሞ በጣም በቃ ይዣት ብሄድ ሁሉ የሚል አይነት ሀሳብ ነው የነበረኝ። ከዛ ደግሞ ውስጤን አጽናነዋለሁ። እኔ ሄጄ ደህና ቦታ ከደረስኩኝ ስራ ሰርቼ ተለውጬ ገንዘብ አግኝቼ ሰርቼ መኖር ከቻልኩ እሷንም ከኔ ጋር ማኖር እችላለሁ። እንደዚህ ራሴን በራሴ እያጽናን ነው ሄድኩ።